አንድ ሰው አንድ ሴት በተለይ በተለይ ደግሞ ሴት ስለሆነ ብዙ ጊዜ ህይወቷ ለማረም የሚከብደው መልሶ ለማስተካከል ወንድ ያው ወልዶም ጥሎ ይሄዳል፣ ከተማ ይቀይራል፣ ምናምን የፈለገበት ሄዶ እንደ ህሊ ነው አንድ አዲስ ህይወቱን መጀመር ይችላል። ሴቶች ግን አሁን እንዳልከው አንቺ የሚያልሻቸው በጣም አሪፍ ሀሳቦች አሉ። ሴቶች ማየት አለባት አባት ሊሆን የሚችል ሰው ነው ወይ ስወልድ ልጆች ሊያበላ የሚችል ሰው ነው ወይ፣ እነዚህን ጥያቄዎች ማየት አለባት። ብዙ ጊዜ ሰዎች በትዳር አጋራቸው ወይም ደግሞ በፍቅር ምርጫቸው ውስጥ ሁል ጊዜ ኢንፍሉዌንስ የሚያደርጋቸው ስሜት ነው። በጣም ብዙ ጊዜ እርግጠኛ ነኝ ሆኜ የምነግርሽ፣ በጣም ብዙ አስተዋይ ወንዶች የምታውቂያቸው ሰዎች ሊኖሩ ይችላሉ፣ እኔ አስተዋይ ሴቶች የማውቃቸው ሊኖሩ ይችላሉ። ሰዎች ስላስተዋሉ፣ ሰዎች ጥሩ ስለሆኑ፣ ሰዎች ጥሩ መልካም ስለሆኑ ብቻ ለትዳር የሚሆነው ወይም ደግሞ እነሱን ለማግባት እነሱን የእኛ ለማድረግ ደግሞ የሚያስፈልገው ፍቅር የሚባለው ስሜት ላይኖረን ይችላል። የብዙዎቻችንን ውሳኔ ኢንፍሉዌንስ የሚያደርገን ስሜት ነው። ተስፋ ማድረግ። ሱሰኛን እቀይረዋለሁ ብላ የምታምን ሴት አለች። ሰነፍን አጎብዘዋለሁ ብላ የምታምን ሴት አለች። ፍቅር ሲኖር ሁሉንም ነገር አቀለህ ነው የምታዩ። መውደድ አሁን አንቺ በግላጭ የሚታዩ ምንድን ነው ሬድ ፍላግ ምናምን ይሉታል አይደል? በግላጭ የሚታዩ ነገሮችን ችላ እንድታያቸው ያደርጋል። መውደድ ስላለ ግልጽ የሆኑ ድክመቶች በጣም ብዙ ጊዜ ችግሩ ምንድነው? የማምንሆነ አሁን ቅድም ቤተሰብ ስለሚጫናቸው ሴቶች ነው ያወራ። ማለት ወልድ ከድህነት ውጭ ከድህነት አውጣኝ ከዛ ውጭ ግን ሰዎች ወደው አፍቅረው ና የሚከፍሉት ዋጋ ለ ስፔሻሊ ሴቶች ለወንድ ልጅ ከዛ በኋላ ከተወሰነ ጊዜ በኋላ ወይ እሷ ወይ ጓደኛዋ ወይ አካባቢዋ ላይ ያለ ሴት አንድ ምንም የሌለውን ጎረምሳ አንድ እየታተረ ያለን ወንድ ወዳ መጨሻ ላይ ፌል የሚያደርግ ሪሌሽንሽፕ አለ ወይ ታርጎ ነው። የሆነ ጉዳት አለ። አንድ ሴት ህመም ይዛ ትወጣለች። ገብቷል? ሶ ፍቅረም ብዬ ያመጣሁት ጎድቶኛል። እከሌም እንዲህ ነው ታሪኳ ምናምን። ሶ ድሃ ግብቼ የማንንም ችጋራማ ግብቼ ምናምን እድሜ ልኬን ስቸገር ሲቸገር ከምኖር ዋይ ናት። ቀልድ ይመስሉናል። አሁን በቀላሉ የምንሰማቸው፣ እኔ ሬንጅ ሮቨር ውስጥ ሆኜ ላልቅስ ምናምን የሚሉ ቀልዶች ኮምፕሊትሊ በደንብ አርገው ነው አእምሯችንን የሚሰሩት። ቤተሰብ ከሚያስገድደው በላይ ኑሮ ሁኔታ፣ የጓደኛ ታሪክ፣ የራስ ታሪክ ምናምን ይጨምቀንና ኦኬ ብር ይሻላል ወደሚል ድምዳሜ እንደርሳለን። ገብቷል። ለምን ቺክ ከተደረገም ሀብት ውስጥ ደህና ቤት ውስጥ ቺት ይደረግብኝ። ገብቷል። የብዙዎቻችን ምልከታ ማለት ነው። ቤተሰብ ምናምን ከሚፈጥረው ፕሬዠር ይልቅ ይሄ ዙሪያ ገባችን የምንሰማው ታሪኩ ሁላ፣ ስለዚህ ይሄ ዙሪያ ገባ የምንሰማቸው ታሪኮች ማለት ነው፣ የጓደኛ ሶሻል ሚዲያ ላይ የምትሰሚያቸው ፊልሙ የሚሰራው ኤቭሪ ሲንግል ቲንግ ተደምሮ በጣም ብዙዎች ስለምን ምን እንደሚበልጥ ይነግሩሻል። በእርግጠኝነት አጠገቤ ያሉ ሰዎች ሁሉ ወሳኙ ነገር ገንዘብ እንደሆነ ነው የሚነግሩ አሁን አሁን በተለይ ግን፣ ሁሉም ልክ ነው እኔም አስበው